እነዚህ ጓደኛሞች እንግዲህ በጣም የሚዋደዱ ልጆች ናቸው። ያው ኤፍሬምን ብዙዎቻችሁ ታውቁታላችሁ። ለማታውቁት ደግሞ የለምለም ወንድም ነው ማለት ነው። ብዙዎቻችሁ ታውቁታላችሁ፣ ግን ያው በቅርብ ዩቲዩብ መመልከት የጀመራችሁ አዲስ ለሆናችሁ ልጆች ነው እንደዚህ ያልኩት እና ላችኋለሁ። እነዚህ ጓደኛሞች በጣም የሚዋደዱ ልጆች ናቸው። ህያብ ተማሪ ናት፣ የኮሌጅ ተማሪ ስትሆን በዚህ ሰዓት ከኤፍሬም ጋር አንድ ጋር ነው የሚኖሩት አንድ ጋም በሰላም እየኖሩ ነበረ። ነገር ግን ወንድምየው መጥቶ እንዴት ነው ይችን አንድ ፍሬ ልጅ አስራ ስምንት አመት ያልሞላት አንድ ፍሬ ልጅ ቤትህ እንድትኖር የምታደርገው ክብር የሚባል ነገር አለ ማንንም ሳታስፈቅድ ሽማግሌ ሳትልክ አታለሃት፣ በገንዘብ አብረሀት እንድትኖር አድርግሃል ብሎ ባለፈው መጥቶ በጣም አስቸግሮ ነበረ ማለት ነው። ኤፍሬምም እንዴት እንደዚህ ትላለህ? እናቷ ታቃለች እኔ ጋ እንደሆነች፣ ስለዚህ እኔ ጋ በመሆኗ ደግሞ ምንም አይነት ስጋት አይሰማትም፣ ምናም ብሎ ለማስረዳት ሞክሮ ነበረ። ነገር ግን የህያብ ወንድም እንደዚህ ማድረግ የለብህም አንተ በጣም አጥፍተሃል ምናም ብሎ በጣም ተቆጥቷል። እሷንም በጣም ተቆጥቷታል። እኔ እንደዚህ እንድትሆኝ አልነበረም ፈልገው። እኔ በዚህ መልኩ ከቤት እንድትውጪ አልፈልግም። የሚወድሽ ከሆነ በስርዓት ሽማግሌ ልኮ ከቤት መውሰር ሲችል ዝም ብሎ ቤት ተከራይቶ ከሱ ጋር እንድትኖሪ ማድረግ አግባብ አይደለም ብሎ በጣም ተቆጥቶ ነበር ማለት ነው። በነገራችን ላይ ያው በቅርብ ነው የተጣመሩት ራሱ ማለት ነው። አመት ራሱ አይሞላቸውም። ነገር ግን በጣም እንደሚዋደዱ ነው እሱ ራሱ በየተጠየቀበት አጋጣሚ ስለ እሷ ሳያነሳ ውሎ አያድርም ማለት ነው። በዛ ላይ በጣም ጥሩ ልጅ ነው እኔ ኤፍሬምን ግን ከመጀመሪያው ጀምሮ ታውቁታላችሁ ብዙዎቻችሁ። ዩቱብ ራሱ ሲሰራ የነበረው ከኮምፒውተር ጋር ነው ማለት ነው። ኮምፒውተርን ለማገዝ የሄደበት ጥረት ራሱ በጣም የሚያስመሰግነው እና መርጥ ልጅ ነው። እውነት ለአለም አካባቢ ጥሩ ልጅ ነው ኤፍሬም ማለት እንደገና። በስነ ስርዓት ያደገ የስነ ስርዓት ያደገ ልጅ ነው። በአጠቃላይ አይታችሁ ራሱ የምትረዱት ነገር አለ ስለ ኤፍሬም ደግነት እና ጎበዝ መሆን ማለት ነው። እና ነገር ግን እዚህ ጋር የክብር ጉዳይ ስለሆነ ነው ልጁም በጣም የተናደደበት፣ እንጂ እሱ ይጎዳታል ብሎ አስቦ አልነበረም ማለት ነው። እና እሷ ማለት ህያብ እያለች ያለችው ነገር ምንድን ነው፣ እኔ በጣም ብዙ ችግር ውስጥ ነበርኩኝ እና ከችግሬ በሰዓቱ ያወጣኛል ብዬ ያሰብኩት ኤፍሬም ስለነበረ ከእሱ ጋር ለመሆን ነው እየወሰንኩት ብላለች። እና በሰዓቱ ትክክል ነው ብዬ ነው ያሰብኩት። በዛ ሰዓት ያለሁበት ችግር ከክብር ይበልጥ ነበረ፣ እና ክብሬ አይደለም ይታየኝ። በጣም የሚያስጨንቅ ሁኔታ ውስጥ ነበረ ያለሁት። ብዙ አይነት ነገር ያሳስበኝ ነበረ ከዛ ሀሳብ ለመውጣት የሆነኛ ሊያልኩት ኤፍሬም ነው ያደረግኩትም እንደዛ ነው ብላለች። እና በነገራችን ላይ እናቷ ከቤተሰብ ጋር ፍቃደኛ ናት። እናቷ ፈቅዳላታለች ያላታለች። ኦልሬዲ ትዝ ካላችሁ ለነፂ ሰርግ እራሱ ከእናቷ የተላከ ስጦታ ነበረ ማለት ነው። ስለዚህ እናትየዋ ፍቃደኛ ናት ከኤፍሬም ጋር በመሆኗ ማለት ነው። እና ወንድምየውም ኤፍሬም ይጎዳታል ምናምን ብሎ አስቦ ሳይሆን ያው ክብር ጉዳይ ስለሆነ የምትወዳትና የምታፈቅራት ከሆነ በስርዓት ከቤተሰቦቿ በክብር ክብር ትወስዳታለህ እንጂ ይችን አንድ ፍሬ ልጅ ቤት ዝም ብለህ እንድትመጣ አታደርግም ነበረ ብሎ የተጣላውም ለዛ ነው። እና እንደ ወንድም ስታስቡት እሱም ያው ታላቅ ወንድም ማለት አባት ማለት ነው። ስለዚህ የእሷን ነገር ስለሚያሳስበው እንጂ ሌላ ሰው ጥላቻ ኖረበት አይደለም ማለት ነው። እና ዛሬ ላይ በተናገረችው ነገር ምንድን ነው? ያው እንደምታውቁት ተማሪ ነኝ እና በዚህ ሰዓት ትምህርቴን ብደንብ እየተማርኩኝ አይደለም። ክላስ ገብቼ ማስበው ስለ ገጠሙኝ ነገሮች ናቸው እና ብዙ ነገር ያስጨንቀኛል። እና አሁን ላይ ደግሞ ሳስበው፣ ባለፈው በኮሜንት ራሱ ኮሜንቶች በጣም ሲናገሩኝ ነበረ። ክብር ይበልጣል፣ አንቺ ክብር ለምን አልጠበቅሽም? ለምን እና ክብር ክብር ነው እንዳለ የሚሉት አለች ኮሜንቶች እና እኔ አሁን ላይ ሳስበው ልክ ናቸው። በእኔ የተነሳ ደግሞ በጣም እየተወቀሰ ያለው አንተ ነህ እንደዚህ ያደረግከው እየተባለ ኤፍሬም በጣም እየተወቀሰ ነው። ስለዚህ ራሴንም ከምንም በላይ የራሴን ክብር እንዲነካ አልፈልግም። ሲቀጥል ኤፍሬምም ደግሞ በእኔ የተነሳ እንዲሰደብ አልፈልግም። ቤተሰቦቹንም በእኔ የተነሳ እንዲወቀሱ ማድረግ ስለማልፈልግ ለጊዜው ከኤፍሬም ቤት ለመውጣት ወስኛለሁ ብላለች። ክላስ ጄ ነበር ብላለች። ነገር ግን ያው ሀሳቤ እንትቸው ተመልሸን የመጣው ስትል ነበረ። ክላስም ገብታ የምታስበው ስለ ትምህርቷ ሳይሆን ስለ ገጠሞት ነገሮች እንደሆነ ተናግራለች። እና ትምህርቷንም ደግሞ ማጣት እንደማትፈልግም ስትናገር ነበር። ምክንያቱም ያው ተምራ እዚህ ለመድረስ ያው ይመስለኛል ይሄ የመጨረሻ አመት ነው እና ብዙ ነገር መስዋዕትነት ከፍያለሁ ለትምህርቴ፣ እና ሄጄ ሄጄ ባለቀ ሰዓት ላይ ትምህርቴ ማበላሸት አልፈልግም። ብዙ ብዙ ዋጋ ከፍዬበታለሁ ብላለች። ስለዚህ ከኤፍሬም ጋር ያለን ነገር በጣም እንዲበለሻሽም አልፈልግም፣ ወንድሜም እንዲያዝብኝ አልፈልግም፣ ኦዲየንሶችም እንዲሰርቡኝ ስለም አልፈልግ ለጊዜው ለጊዜው ወጥቼ ከኤፍሬም ቤት ወጥቼ ሴት ጓደኞቼ ጋር መሄድ እፈልጋለሁ ብላለች። አንዷ አንዷ ጓደኛ ጋ አንድ ወር ብቀመጥ፣ ከአንዷ ጋር ደግሞ አንድ ወር ብቀመጥ እያልኩኝ ይሄን አመት እንኳን ትምህርት መጨረስ አለብኝ ብላ ወደ ቤት ሄዳ ትምህርት ነው እንግዲህ ከትምህርት ቤት ወጥታ ነው እንግዲህ ሻንጧ ይዛ ለመውጣት ስትሞክር ኤፍሬም የትነሽ? ወደት ነሽ? ወደ ኋላ አላስወጣም ያላት፣ ያለውንም ነገር ነግረዋለች። ይሄ ነገር እንዲ ያስደስታት እንዳልሆነ፣ ወንድሟም እንዳዘነባት፣ እንደገና ደግሞ ኮሜንቶቹም የክብር ጉዳይ በጣም እንድታሰብበት እንዳደረጓት ና ትምህርቷንም ማጣት እንደሌለባት፣ እሱንም ማሰደብ እንደሌለባት ነግረዋለች። እሱ ግን ማዘርሽ ከኔ ጋ እንድት እንደሆን ያውቃሉ፣ በዛም ፈቃደኛ ናቸው። ስለዚህ እናትሽ እያሉ ደግሞ ወንድምሽ አያገባውም አርፎ መቀመጥ አለበት፣ ምናምን ብሎ ሲል ነበረ ማለት ነው እንግዲህ በእርግጥ ከባድ ነው። በነገራችን ላይ ባለፈው ማየታችኋል ሩታ ከአብሪሽ ጋር ስትሆን በጣም ብዙ ሰው ነበር የተቃወማት። አንቺ ክብረ ቤት አንቺ ክብር የለሽም ለወንድ ብለሽ ቤተሰብሽን ረግጠሽ ሄርሽ እንደ ሴት ዝም ብላ ወንድ ቤት ትገባለች ምናምን ሚባል ብዙ ነገር ደርሶባታል ለሩታ። ሩታ ግን ታውቃላችሁ፣ መስም ዋጠጥ ነው ምንም አይመስላትም ማለት ነው። ግን አንዳንድ ሰው ደግሞ እንደ ሩታ አይነት አቋሚ የሌለው ሰው አለ ማለት አንድ ሺህ ጥሩ ነገር ተጽፎላቸው አንድ ሁለት መጥፎ ኮሜንት ካለች ትኩረታቸውን የምስባቸው ያቺ መጥፎ አንድና ሁለት ኮሜንት ስለሆነች፣ ያ ሰው ደግሞ በጣም ይጎዳል። አንዳንድ ሰው በጣም ነው የሚጎዳው። በነገራችን ላይ ጎበዘ፣ ጀግና፣ በርታ ሲባል በጣም ይበረታል። የሆነ ነገር ሲባል እራሱ ወደው ይሰበራል። አንዳንድ ሰው እንደዚህ ነው። ሁሉ ነገሩ በሰው አስተያየት ላይ የተመሰረተ ሰው አለና ጥሩ ነው እያልኩኝ አይደለም ማለት ሰው ሲያደንቀንም በጣም መደሰት የለብንም፣ ሰውም ዝቅ ሲያደርገን በጣም መከፋት የለብንም። ለመሰላችሁ የዛሬ ሰው ዛሬ ሰማይ ላይ ይሰቅላችሁና ነገ ደግሞ አንስቶ ይፈጠፍጣችኋል። ይህንም ማወቅ አለባችሁና ስትደነቁም ስትነቀፉም በጣም ሊሰማችሁ አይገባም ማለት ነው። በተለይ የሚዲያ ሰው ስትሆኑ የሆነ ወዳጅ አላችሁ የሆነ ጠላት አላችሁ። ይህን ማወቅ አለባችሁ እንጂ መቶ በመቶ ሰው ይወደኛል ብላችሁ መጀመሪያ እንዳታስቡት ማለት ነው። ምክንያቱም የለም በቃ ምንም ሳትደርሶባቸው ምንም ሳያውቋችሁ አይተው የሚጠሏችሁ በጣም ብዙ ሰዎች ሊኖሩ ስለሚችሉ በተለይ ሚዲያ ላይ መውጣታቸው ካልቀረበ እንደዚህ ኦልሬዲ ሚዲያ ላይ ካላችሁ የሆነ ትችት አይጠፋም ማለት ነው። በቃ በሬው ወለደ ብለው የሆነ ስህተት ያመጡልናችሁ እና በዛ ነገር እንድትወቀሱ ያደርጓቸዋል። ስለዚህ ህያብም ትንሽ እንድትከፋ ያደረጋት የኮሜንታተሮች ነገሮች ነው ብዬ አስባለሁ። እነሱም ግን ማለት አንዳንዴ ስትፈርዱ ማለት ነው፣ ሁሉም በራሳቸው ትክክል ናቸው። ለምሳሌ ህያብም እንዳለችው በጣም የሚያስጨንቅ ላይ ነበረች። ከዛ ጭንቀት ያወጣኛል ያለችው ደግሞ ኤፍሬም ነበር፣ እሱ ጋር ሄደች። ግን ችግሯን እሷ ታውቃለች። በሰዓቱ ክብሬም አልታየኝም ብላለች። ስለዚህ ስለተጨነቀች ነው። ስለዚህ ምክንያት አላት። ወንድሟም እዚጋ መቶ መጥቶ የሚቆጣው ሴት ልጅ ናት፣ እህቱ ናት። ወንድ ልጅ ደግሞ እንደ አባት ነው እህቱን ሰፖርት የሚያደርገው በሁሉ ነገር የሚንከባከበው ምናምን ነገር። ስለዚህ እህቱ በዚህ መልክ እንድትወጣ አይፈልግም። በስርዓት ሽማግሌ ልኮ ምናምን ነገር እንድወስዳት ነው የሚፈልገው። ስለዚህ እሱም ትክክል ነው። ኤፍሬም ደግሞ ስትከፋ ነው ያለውልሽ ብሎ ቤቱ ማስጠጋቱ እሱም ትክክል ነው። ስለዚህ እዚህ ጋር እከሌ አጠፍቷል፣ እከሌ ትክክል ነው ማለት ፈልጌ ሳይሆን ሁሉንም ሀሳብ የሚያስማማው አንድ ሀሳብ አለ። እሱ ምንድን ነው? ኤፍሬም ሽማግሌ መላክ አለበት ለማ ለህያብ ቤተሰብ። ሰርጉን ከፈለጉ አይደግሱ፣ የዛሬ አስር ዓመትም ሃያ ዓመት ማድረግ ይችላሉ። ነገር ግን እነዚህ ልጆች አንድ ቤት እስከኖሩ ድረስ ልክ እንደ አብርሽ፣ አሁን አብርሽ በፊት ዝም ብሎ ይኖር ነበር፣ ያር ሁሉ ነገር ካሳለፉ በኋላ ሽማግሌ ልኳል፣ ኦኬ ተብሎ አሁን በስርአት በፍቅር ተሰጥቶታል። ስለዚህ አሁን ይቺ ልጅ ወንድሟም እየመጣ እንደዚህ ከሚያስቸግራቸው እሷም የጥፋተኝነት ስሜት እስከሚሰማት እንደገና ኮሜንትም፣ እንደዚህ በየሄደችበት በነገር ጠቅ ከሚያደርጓት ኤፍሬም ያለው አማራጭ ሽማግሌ መላክ፣ ከዛ ደግሞ አዎ ምናምን ብሎ ቀለበት ያስራሉ። ከዛ በነጻነት እንደፈለጉት መኖሩ ይችላሉ። ሰርጉ መደገስም አለመደገስም ይችላሉ። ወይም ወደፊት መደገስ ይችላሉ። እነሱ የእነሱ ውሳኔ ብቻ ነው እንጂ የሌላ የኦዲንስ ውሳኔ አይደለም። ግን እኔም እንስማማለሁ አንድ ሴት ልጅ ፍቅረኛ ያዝኩ ብላ አብረው መኖር ከጀመረች አስቀድማ ቀለበት ማሰር አለባት ብዬ ወይንም እጮኛ መሆን አለባት ብዬ አምናለው ማለት ነው። ስለዚህ ኤፍሬም ወንድምሽ አያመጣም፣ የትም አትሄጂም፣ ከኔ ቤት ማየትም እናትሽ ፈቅዳልኛለሽ ማለት ማለቱን ትቶ ሽማግሌ ልኮ አዎ ሰጥተንሃል ምናምን መባል አለበት ብዬ ነው የማስበው ማለት ነው። ስለዚህ ያው እንግዲህ እንግዲህ እሷ እንዳልኳቸው ነው ትምህርቴን ማጣት አልፈልግም ብዙ ነገር አሳልፊበት አለው ብላለች። እውነት ነው። አንድ ሰው ደግሞ እንደዚህ ብዙ ነገር ከተወጣጠረ በትምህርቱ ላይ ራሱ ውጤቱ እየቀነሰ ይሄዳል። ምክንያቱም ብዙ ነገር ስታስቡ እስከዛሬ የለፋችሁበት ነገርም ባዶ ይሆናል፣ ባለቀ ሰዓት ማለት ነው። እና እንደዛ ከሚሆን የሚያስጨንቃትን ነገር ደግሞ ከጎኗ ሆኖ የማገዝ የመርዳት ምናምን ነገር ኃላፊነት አለበት ማለት ነው ኤፍሬም ስለዚህ የምትወዳት ከሆነ እሷ የምትፈልገውን ነገር ማድረግ አለብህ። የቤተሰቦቿንም የአንተንም ክብር የእሷንም ክብር፣ በተለይ ለሴት ልጅ ክብር ወሳኝ ነው። ሽምግልና ማለት ነው። ገብቷቸዋል አይደለ? እና እንደዛ ነውላቸዋለሁ። ለማንኛውም ይመቻቸው እንግዲህ፣ በዚህ በአጭር ቀናት ውስጥ ሽማግሌ ልኮ ያስደሰታታል ብዬ አስባለሁ። ሴቶች እስኪ ምን ትላላችሁ? በጣም ስለተዋደዱ ብቻ አንድ ቤት መኖር አለባቸው ብላችሁ ታምናላችሁ ነው ወይስ፣ የፈለገ ነገር ቢሆን ሴት ልጅ ጓደኛ ይዛ ከቤት ወጥታ እስከ ኖረች ድረስ አስቀድማ ሽማግሌ መላክ አለባት ማስላክ አለባት ብላችሁ ታምናላችሁ? እኔ እነግራችኋለሁ ሐሳቤን ጓደኛ አለኝ ብላ እንደዚህ ግልጽ የሆነ ነገር ካላት ሽማግሌ ሰዓት ልክ ሴት ልጅ ወንድ ልጅ ቤት መግባት አለባት ብዬ በፍጹም አላስብም ማለት ነውና እንዳለችው እሷ በሰዓቱ ምናልባት አዲስ አበባ ማታቀሶ ሊኖር ይችላል። ትምህርት ቤት አዲስ አበባ ተመድባ ሊሆን ይችላል። የግድ አዲስ አበባ ቤት ተከራይቶ መኖር ግዴታ ስለነበረባት እሱ ጓደኛዋ ስለሆነ ያው ለወጩም ለምኑም አንድ ጋር እንኖር ብሏት ሊሆን ይችላል። እና ብቻ ብዙ ምክንያቱን ራሷ ታውቃላችሁ። ገብቷቸዋል። አሁን እኛ ፈራጅ የሆን ነው ዝም ብለን ነው እንጂ እሷ እንዳለችው ከክብሯ የበለጠ ችግር ካጋጠማት ችግሯን እሷነች የምታውቀው። የሰው ልጅ ደግሞ ሲቸገር አይደለም ከሚወደው ሰው ጋር አንድ ጋር መኖር አይደለም ሌላም ነገር ይወስናል ማለት ነው። ስለዚህ ባንፈርድ ነት ምድር ፍርድ ቀላል ነው ግን በዛ በዛ ሰው ልጅ ጫማ ላይ ስትቆሙ ነው ክብደቱና አንቱን በጣም ይለያችሁ ና ሲጀምር፣ ከማትፈልገው ሰው ጋር አይደለም ይችል ልጅ የሆነችው በጣም ከምትወደው ከሚወዳት ልጅ ጋር ነው አብራ መሆን እየፈለገችው ገብቷቸዋል እንጂ አንዳንድ ሰው እኮ በጣም ሲቸገር ከማይወድ ሰው ጋር እኮ ለጊዜውም ቢሆን ይሆናል። ስለዚህ ወንድሟም ትክክል ነው፣ እህቱን መጠበቅ ለእህቱ ጥሩ ነገር መመኘት፣ ያው የወንድሞች በተለይ ኢትዮጵያ ነው የወንድሞች ያለ ነገር ነው። በጣም ከአባቶቻችን የበለጠ በጣም እንትን የሚሉን የሚያጥብቀው የሚይዙን ወንድሞቻችን ናቸው። ለምን የእኛንትን የእኛ ስብራትን ማየት አይፈልጉም፣ የእኛ መከፋትን የእኛ በሰው በእኛ ላይ እንዲጫወትብን ስለማይፈልጉ በጣም እንትን ይላሉ ማለት ነው። ዘብ ናቸው ወንድሞች። ለሴት ልጅ ዘብ ወንድሟ ነው ማለት ነው። ስለዚህ ወንድሟ ላይ ያለህን ጥላቻ ራሱ መተው አለብህ። እምነት ቆይ መጣት አለ እሱማ እንደዚህ ነውም ብሎ ሲናገር ነበርና የፈለገ አንተ ፈቅደኛዋ ብትሆንም እሷም ደግሞ ወንድሟ ሲነካባት አትፈልግም። ስለዚህ ይሄ የተያያዘ ነገር ስለሆነ መደረግ ያለበት ሁላቸውን የሚያስማማ ነገር ነው። እሱም ደግሞ ሽምግልና ልኮ ህያብን ጓደኞቿ ጋር ከምትሄድ ቤት ማስቀረት ነው። ምክንያቱም አሁነች ልጅ ጓደኞቿ ጋር ሄዳለሁ ብላለች እዛ እዛ እዛ ስትል ንፋስ የሚገባል ጥሩ ነገር ላይ ይፈጠር ይችላል። ስለዚህ ከቤቷ ሳትወጣ በፊት ያለህ አማራጭ ሽማግሌ መላክ ብቻ ይሆናል ማለት ነው።